ነው ነገር ራሱ አንተ የጀነጭ ነው ያለው። አጁ ከማንደር በትክክል 100% አሉ አካሎች አገልጋዮች አሉ አሉ። እዚህ ደግሞ የነሱ ተከታዮች በትክክል እኔ ጆ ጭሮ ሲሚ ለማጥፋት ነው። ምን ሲሚ ነበር ጆ የምትሉ የጎዘው እኮ ሲሚ አልነበረ ምኛ እኛ እኮ ሲሚ የሰጠ እግዚአብሔር ነው። እኛ እኮ ከብት ስንጠበቅ በግ ስንጠበቅ ከዛ ቆሎ ስጋ በጠራ እሱ ግራ ያገባ እሱ ፍለፈት ስለሆነ የሚያወሩ እኔ ፍለፈት ደግሞ ወዳጅ መሆን ነው። ማለ ገብቶ ነው ግራ ያገባ በትክክል ሲያያችሁ ሌላ ነው፣ ሲሰማችሁ ሌላ ነው። እዚህ ቤተክርስቲያን ውስጥ ያልገቡ ውጭ ላይ ያለው አንተ አሁን ከዚህ ቤተክርስቲያን ውጣ ምሉ፣ ወዴት ነው ውጣ ምሉ፣ ገደል ሊከቱ ነው። ዳድ ሌላ የትም አይደለም። እኔ እዚህ ቸርች ነው ጌታም የተቀበልኩ ያደኩም እዚህ ነው። የተቀበውም እዚህ ነው። የተባረኩትም እዚህ ነው። ከዓለም የመጣው እዚህ ስለሆኑ ከዚህ አልወጣም አልኩ። እነሱ ደግሞ ለማውጣት እንደዚህ አሉ። እዚህም ያሉቱ ስላሉ ያው ይሰማሉ። ቀጣይ እናንተ ትመጣለ። ስለ መንፈሳዊ አባት ስለ ጆ የሚታወሩ ሰዎች እኔ ጋር መታችሁ የሚታወሩ ሰዎች፣ መላው ኢትዮጵያ ላይ ያላችሁ አገልጋይም ሁን ተገልጋይም ሁን መታችሁ፣ ለእኔና ለእኔ ቤት ድረስ የምትመጡ ሰዎች ቀጣይ እናንተ እዚህ ትመጣላችሁ። ዳዴ ደግሞ እየጨመረ ይገኛል። አሜን አሜን፣ እሱ ዘረጎት እንደዚህ፣ ሃሌሉያ። ሌላ ሰው የበላ ነፋስ አንተ አይበላም ብሎት፣ ሌላ ሰው የበላ ነፋስ ይሄንን አይበላም፣ አይበላም፣ አይበላም። ሌላ ሰው ያገኘ አንተ አያገኝም ብሎት፣ ሌላ ሰው ያገኘ ይሄንን አያገኝም። ድገመው አያገኝም። ይሄንን ስማ፣ አቤት ታዲስ በድም ስማ። ሁለት ነገር አሁን ለነገር ነው ሉካን ቡድን የሚባል ታቃለን። ሉካን ቡድን የሚባል ጴንጤ ሉካን ማለት ነው። ጴንጤ ሉካን በቃ የማይሆን ጅንጀና ውስጥ ከቶ አንተ የጅነጭኑ ነው ያለው አጁ ከማን እና ዮን ሉካን ቡድንና እንደ ሳጲራና ፍናና በቃ ልጁ ላይ ሰብስበው እንደዚህ በጣም ከባድ እየጀነጀበው ነው። እውነትህ ነው። እና መቶ መንፈሳቸው ለማጣራት ምርት ፈልጌ ነው። እነሱ ያሉ ነገር ልክ ናቸው ከሆነ እግዚአብሔር ይነግራል። እነሱ የሚያወሩ ደግሞ ልክ ካልሆነ ይነግረኛል። እውነትህ ነው። ስለዚህ ፍርዱ ከእግዚአብሔር ጠብቄ ነው በትክክል መቶ ፐርሰንት ዳዲ። አዎ፣ ዴይሊ አንተ ጋ ይደውላሉ ይመጣሉ ያወራሉ ያወራሉ ያወራሉ። ከዛ እዛ ደግሞ እዚህ ደግሞ ሲመጡ ደግሞ ያስመስላሉ። እውነት ነው። እዚህ ውስጥ ለእሱ ነው እና አሁን አንተ ሰሞኑ ግን እንደሚያሳብዱ እያወሩ ነው ያለው። እውነት ነው። በትክክል እና እኔ አሁን ልዩነት ነው የምትፈልገው? አዎ እነሱ ሌባ ናቸው። እሺ ዳዲ፣ በትክክል ዛሬ አዋጁ ተገለበጠ። አሜን ይሄ ነው ፈልኩ። አዋጁ ተገለበጠ። አሜን አዋጁ ተገለበጠ አዋጁ ተገለበጠ። አሜን አሜን። እና በዚህ አሁን ሁለት ሳምንት ውስጥ ይሄ ሰዎች አንተ ያምሮ አቢዝ ያርጓል። እውነት ነው 100% አንደኛው መካሪ ይመስላሉ። በትክክል ሁለተኛ ተንባይ ይመስላሉ። እውነት ነው። ካሌ ውጭ ላሉ አሉ አካሎች አገልጋዮች አሉ አሉ። እዚህ ደግሞ የነሱ ተቀጣሮች ናቸው እ ተቀጣሮች በትክክል እኔ ጆይ ጭሮ ስሚ ማጣፋት ማለት እኔ ሲጀመር ምን ስም ነበረ? ብዙ ኢየሱስ ስም ሰጠኝ። ምን ስም ነበረ? አሁን ጆይ የምትሉ ምንም እኮ ስም አልነበረም። እኛ እኛ እኮ ስም የሰጠ እግዚአብሔር ነው። እኛ እኮ ከብት ስንጠበቅ በግ ስንጠበቅ ከዛ ኮ ነው እግዚአብሔር ጠራው እንጂ ምን ሲም ተምረ ያመጣት ምን የለም። ዩኒቨርሲቲ ገብተህ ፒኤችዲ ጠንተን ዶክተር ሆነ ሊቸር ወኘ ጠንያት አርገ የመንግስት ዶክሜንት ምርምር ያልመጣው ጋድ ነው ብድግ አርጎ ቁጭ አረገው ተቃቀለ። አሁን እሱ ግራ ገባ። እሱ ፊት ለፊት ስለነ የሚያወሩ እኔ ፊት ለፊት ደግሞ ወዳጅ መሆን የሚፈልግ ሆነት ነው ማለ ገብቶ ነው ግራ ያገባ። በትክክል ሳያቸው ሌላ ነው ስሰማችሁ ሌላ ነው እና አሸንጉልቶች ማል ሆነ። አሁን እኔ ከአሸንጉልት ጋር ምንም ሲሳባ የለኝም። አሸንጉልቶችም አላቃቸውም። እሺ፣ አንተም አታቃቸውም። እሺ፣ ሽሻቸው። እሺ፣ ዳዲ፣ የሚያዋጣ መንፈሱ መመታት ነው። ተመታ ተመታ ተመታ። እዚህ ቤተክርስቲያን ውስጥ ያልገቡ ውጭ ላይ አውለው። አንተ አሁን ከዚህ ቤተ ክርስቲያን ውጣ የሚሉ ወዴት ነው? ውጣ የሚሉ የት ነው? ውጣ የሚሉ ስንገሪ ገጠል ሊከቱ ነው አዳድ ሌላ የትም አሄዱም። እኔ እዚህ ቸርች ነው ጌታም የተቀበልኩት፣ ያደኩም እዚህ ነው፣ የተቀበውም እዚህ ነው፣ የተባረኩትም እዚህ ነው። ካለም የመጣም እዚህ ስለሆንኩት ከዚህ አልወጣም አልኩት። እነሱ ደግሞ ለማውጣት እንደዚህ አድርጉ፣ ለማስወጣት ለማስወጣት ብቻ ነው ታርጌቱ። እኔ ደግሞ አልወጣም ይላሉ ይሄን ፍረት ብዬ ሁለት ሳምንት ሙሉ አልጸልም ምሪት እግዚአብሔር ስጠኝ ብዬ እችን አልኩት። ዛሬን ደግሞ ካላነሳ በግድ እነሳለሁ ብዬ ነው የመጣው፣ ወስኜ ነው የመጣው። በነገራችን በግድ ካላነሳ በግድ እነሳለሁ፣ ካልሆነ ቅዳሜም ቢሆንም እሁድም ቢሆንም ምሪት እጠይቃለሁ፣ ወይ ቦታ ሌላ ቦታ አሳይኝ፣ ወይ የት ልሂድ ብዬ እግዚአብሔር አንተን አምጥቶ ቁጭ አደረገ። በቃ ስማሁን አንተ አሁን ፊሊባ የነገርኩት አንዳንድ ጊዜ ገብቶኛል ዳዲ። ጆይ ጭሮ ይቀነሳል ሲሉ ጆይ ጭሮ እየጨመርኩ ሄድኩት። አዎ፣ አይ ተነሳብን ሲባሉ አልቻሉም ጮውብኝ። የኔ ክርክሩም እሱ ነው ዳዲ። እና እናስ ቆመ ሲባል ሄድኩ። አያ ብሬክ አድርገን ሲባል ሰበርካቸው። አሁን ጆይ ጭሮ ላይ የሚተሻሹ ሰዎች የባካቹ በመንፈስ መተሻሻታችሁ ቆንጆ ነው በስጋ እንድታሻቸው ደግሞ ከገባው ካወቁት ገብታችሁ መታቃችሁ፣ ዓለም ውስጥ ነው የሚወረወራችሁ። ነገር ግና ባለበት ቦታ ቆም ፍሬኑ አቁም ብሎ ነገሮች ባለበት ቦታ ቆምና ፍሬን አቁም፣ ፍሬን አቁም፣ ባለበት ቦታ ፍሬን። ዋን ከሳቀሶ ከሳቀሶ፣ ጉዳዩ አሁን መንፈስ ማጣራት ደርጎ ተደርጓል። ዘንድሮ በመንፈስ እያጣራ እንሄዳለን። አሜን ስፒሪት ሰሌክት እናደርጋለን። ሀሌሉያ እንደዚህ ይላል እነሱ ላይ ትከብዳል። አሜን። እነሱ አንተ ጋር መቶ ሊሳይ ይገባሉ። አሜን። እነሱ በእግር ስር ወርቃሉ። አሜን። እያንዳንዳቸው ላይ ኪፉ መንፈስ ታስወጣለሁ። አሜን። ኪፉ ስፒሪት ተመታኝ። እግዚአብሔር ኃይል ሆንልሀል። አሜን። እግዚአብሔር በረከት ሆንልሀል። አሜን። ለእነሱም እንጀራ ትሆናል። እግዚአብሔር በር ያደርጋል። አጋንንቶቹ እጁን ስትጭን ጭዋሉ። እግዚአብሔር ታምራት ይሰራል፣ በኢየሱስ ስም ተፈጸመ። ጊዜሽ ነይ፣ በኢየሱስ ስም ከፈትኩ በሮች። በሮቹ ከፍቻለሁ፣ በሮቹ ከፍቻለሁ። እግዚአብሔር የሚመጣ አመት፣ የሚስቅበት አመት

ውለለውረኞች የምለው ነገር እኔ ለምለው ነገር ለነሱ ያው ወረድ ተከትሎ ይመጣሉ። የመጡትም ስላሉ እዝም ያሉት ስላሉ ያው ይሰማሉ። ግን ቀጣይ እናንተ ትመጣላችሁ ብዬ ነው የማውጃው። ሌላ ምንም አልለም ቀጣይ እናንተ ትመጣለሁ። ስለ መንፈሳዊ አባቴ ስለ ጆ የሚታወሩ ሰዎች እኔ ጋር መታችሁ የሚታወሩ ሰዎች መላው ኢትዮጵያ ላይ ያላችሁ አገልጋይም ሁን ተገልጋይም ሁን መታችሁ፣ ለኔና እና ለኔ ቤት ድረስ የምትመጡ ሰዎች ቀጣይ እናንተ እዚህ ትመጣላችሁ። ዳዲ ደግሞ እየጨመረ ይገኛል። እኔ አምናለሁ፣ እናንተ ቀጣይ ትመጣላችሁ። እኔ ያው ከእናንተ ተለይቻለሁ። ከዛሬ ቀን በኋላ ወደ እኔም እንዳትመጡ፣ ቸርቹ ትመጣላችሁ፣ እዚህ ትባረካላችሁ። አሜን። ተፈጸመ። አሜን። በኢየሱስ ስም ተፈጽሞላል አሜን።